ሀጅ ተግባራት ብዙ አርካኖች፣ ብዙ ምሶሶዎች አሉት። ዋነኛው ግን አረፋ ነው። በጣም ታጋሽ ነች። ይህን ሁሉ መከራና ችግር በትዕግስት አልፋ ለድል የበቃች ጥበበኛ ነበረች። ህይወትን ውጣ ውረድ የምጋፈጠው ከማን ጋር ነው? ያ ኢብራሂም አላሁ አመረከ ቢሃ። እንደው ለነገሩ ጉዳዩ አላህ ነው ይህን ነገር ያዘዘህ?

የግብፅ ንጉስ የነበረ አንድ ንጉስ ለሳራ በስጦታነት በዛ ዘመን በጣም ለተከበረ ሰው በጣም ቦታ ለሚሰጠው ሰው ጊፍት የሚሰጠው ስጦታ የሚሰጠው ትልልቅ ነገር ነው እና ሀጀራን ነበር ለሳራ ስጦታ ይሰጣት። ሳራ መጀመሪያ ላይ የኢብራሂም አለ ሰላም የመጀመሪያ ባለቤቱ ናት። ለረዥም ጊዜ ልጅ መውለድ አልቻለችም።

ከሁሉም ነገር አላህ ስብሃነወተዓላ የሚመርጣቸው ከቀናት እስልምና ውስጥ ጁሙዓ የተመረጠ ነው። ከወራት ረመዳን የተመረጠ ነው። ከመልእክተኞች ረሱ ሰለም የተመረጡ መልእክተኛ ናቸው። ለሆነ ነገር አላህ ስብሃነወተዓላ ሚሽኑን ሊሰጠን መልእክቱን ሊሰጠን ሲፈልግ፣ ደግሞ ሰዎችን ይመርጣል። ከሆነ ቦታ ዝቅ ካለ ቦታ አላህ መርጦ የሆነ ቦታ ሰዎችን ያስቀምጣል። ለራሱ ሚሽን እነዛን ሰዎች ስለሚፈልጋቸው ባህሪያቸው፣ ማንነታቸው፣ ስብዕናቸው የተገነባበትን እንትን አላህ ስብሐን ወተዐላ ነው የሚያውቀው። ሰዎች ከሚያውቋቸው በላይ እኔ ስለሆነ ሰው ከምሰጠው ምስክርነት በላይ አላህ ስብሐን ወተዐላ ያንን ሰው በደንብ ያውቃል። ሀጀራን አላህ ስብሐን ወተዐላ መርጧታል። በጣም የሚወደድ በጣም ትልቅ ስብዕና ያለው መልእክተኛ ነው፣ እሱ ቤት ውስጥ ነው የገባችው። ሳራ አለች፣ እሷን በጣም ጥሩ ሴት፣ በጣም የተከበረች፣ በጣም ለአላህ ስብሐን ወተዐላ ትዕዛዝ እጃን የሰጠች ባለቤት ናት። እዛ ቤት ውስጥ ታነጻለች ማለት ነው ሀጀር። ሀጀራና ሳራ በጣም በጥሩ መግባባትና መዋደድ በአንድ ጎጆ መኖር ጀመሩ። ሳራን በጣም ነው የምትወዳት ሀጀራ። ሀጀራም ደግሞ ሳራን በጣም ተወዳት ነበር። በዚህ ውደታ መካከል ሳራ ላይ አንድ ሐሳብ ብልጭ አለ። ይችን የምወዳትን እንስት ከምወደው ባሌ ልጅ እንድትወልድ ለምን አላጋባቸውም ብላ በስጦታነት ለኢብራሂም ታቀርብላቸዋለች። እኔ እድሜ ገፍቷል ልጄ መውለድ ልይና ተስፋዬም የመነመነ ነው። ስለዚህ ሀጀራን አግብተህ ልጅ ብትወልድልን ቤቱ በልጅ ይደምቃል። ብላ ሀሳብ ታቀርብላችኋለች ለነቢዩ ብራሂም ኢብራሂም ሰላም። በዚህም መሰረት ልጅ ለማግኘት ሲሉ ነቢዩ ላ ኢብራሂም ለ ሰላም ሀጀራን ያገቧታል። ከዚያም ትጸንሳለች። ከዚያም በኋላ ኢስማኤልን ትወልዳለች ማለት ነው። ራ ልጅ ስትፀንስና ስትወልድ፣ ሳራ እንዳድስ የቅናት መንፈስ አደረባት። ከዚህ በፊት ያልተሰማት አዲስ ስሜት፣ ማንኛውም ሴት ላይ ሊሰማ የሚችል ስሜት ተሰማት። ስለዚህ አይኗን አልያት፣ ይችን እንስት ከነ ልጇ ከእኔ አርቀህ ጣልልኝ በሚል ነብዩላህ ኢብራሂምን ደጋግማ ትጠይቃቸው ጀመር ማለት ነው። ራሷ ፈልጋ ፈቅዳ ቢሆን ያደረገችው ነገሩን ስታየው ልጅ አለ፣ ሶስተኛ ቤተሰብ እንትን ሊያደርግ ነው። ስለዚህ እንደ ሴት ትቀናለች። ሁላችንም የምናውቀው ነገር ነው። ወደ ራሳችን ህይወት ስናመጣው የሚረብሽ ነገር አለው። ማንወሻሸው ነገር ማለት ነው እና ረብሸዋታል። ሀጀር እርጉዝ ናት፣ እስማኤል ሊወለድ ነው። ስለዚህ ምን ማድረግ አለባት ሀጀር? በቃ ይሄ ነገር እሷንም ከማስቸግራት እኔም እንትን ከማደርግ ዞር ብል ይሻላል የሚል ሀሳብ ነበራት ሀጀር። ይህን የምናየው በጣም የአምላክ ሰው የአላህ ሰው መሆኗን ነው። ራስ ወዳድ ብትሆን ኑሮ ፈልጋ ነው ያጋባችኝ እኔ ምን አስጨነቀኝ ህይወቴ ነው የራሴ ፐርሰናል እንትኔ ነው ምናምን ብላ ህይወቷን ትቀጥል ነበር፣ ግን በዛ አላደረገችም። ሀጀር በጣም ተጨነቀች። እይ በላሂ ኢብራሂም ግራ ገብቷቸው ምን እንደሚያደርጉ በተወዛገቡበት ሰዓት አላህ ስብሃነ ወተዓላ አንድ ትዕዛዝ አዘዛቸው ዚህ ዚህ ዚህ አይነት ቦታና በረሃ ላይ እስማኤልንና ሀጀራን ወስዳ አስቀምጥ የሚል ትዕዛዝ ከአላህ መጣላቸው። በዚህም ምክንያት ነቢዩላህ ኢብራሂም አለይህ ሰላም ሀጀርን ከምታጠባው ከምታጠበው ህፃን ከእስማኤል ጋር አድርገው ወደ በረሃው ጉዞ ይጀምራሉ። ከቤተል መቅዲስ አካባቢ ተነስተው አሁን መካ አካባቢ ያለው ቦታ ወይም ደዘርት ላይ ወስደው እንዲያስቀምጡ ትዕዛዝ ይመጣባቸዋል ማለት ነው። እሳቸውም ቀለባቸውን ይዘው ይሄን ሩቅ በረሃና መንገድ ለመጓዝ መንገድ ይጀምራሉ ማለት ነው። መጨረሻም የተባሉበት ቦታ ደረሱ። እዚያ ቦታ ላይ ሲደርሱ ምድረ በዳ ነው፣ የሚታይ ነገር የለም። አይን እስከፈቀደው ድረስ ቢታይ የሚታይ ነገር የለም፣ ከበረሃ ውጭ ምድረ በዳ ነው። ውሃ የለም፣ ምግብ የለም። እንዲህ አይነት ቦታ ላይ ሲደርሱ ይሄ ቦታ ነው፣ እዚህ ቦታ ላይ ጥላቸው ሂድ የሚል ትዕዛዝ መጣባቸው ማለት ነው። እሳቸውም ትንሽ ተምሮች ና ውሃ ብቻ ነበር የነበራቸው። ያንን እንደ ስንቅ አስቀምጠውላቸው መመለስ ጀመሩ። ዞር ብሎ ታናግራቸዋለች። እየተከተለች አስቀምጠዋት ሲመለሱ ከነ ልጇ በረሃ ላይ ምንም አይነት ጥላ በሌለበት ምንም አይነት ውሃ በሌለበት ምግብ በሌለበት ቦታ ላይ አስቀምጠዋት ተጣርታ ብትጣራ ሰው ማታገኝበት ቦታ ላይ ጥለዋት ሲመለሱ በጣም ደነገጠች። ተከተለቻቸው። አስቀምጠዋት መመለስ ጀመሩ። እሳቸው እቃቸውን ምን ይላል ምን እያደረገ ነው ኢብራሂም ተከትል አናገረቻቸው። ለምንድን ነው ጥለህን የምትሄደው? ኢብራሂም አለይሂ ሰላም የጌታ ትዛዝ ነው ነውና ምንም ምላሽ መስጠት አልቻሉም። ምክንያቱም አልገባቸውም። ጸጥ አሏት። አሁንም ተከተለቻቸው። ለምንድነው ጥለህን የምትሄደው መትሄደው እኔን ተወኝ ልጅህ አያሳዝንህም ስትላቸው ጸጥ አሉ። ከዚያም የጌታ ትእዛዝ መሰላትእና ያ ኢብራሂም አላሁ አመረከ ቢሀዛ፣ እንደው ለነገሩ ጉዳዩ አላህ ነው ይህን ነገር ያዘዝህ ወይስ ከራስህ ነው ይሄን ነገር ያመጣህ? እሱም በምልክት አዎ የሚል ምልክት ሰጣት ይላል። አላህ ነው ያዘዘን። እሷም ምን አለች? ኢዘን ወላሂ ላ ዩደይዕና አበዳ፣ አላህ ስብሃነ ወተዓላ እኛን አይጥለንም። አስቀምጧቸው ሲሄድ ጀርባውን ሰጥቷቸው ነው የሄደው፣ ዞርም አላለም። አንዳንድ ጊዜ ዞር ብለን የምናያቸው ነገሮች ወደኋላ የሚያስቀሩን በጣም ስሜታችንን የሚጎትቱን በጣም አዛኝ ነው ኢብራሂም። በጣም በጣም በጣም አዛኝ የሆነ መልእክተኛ ነው። በእስልምና ታሪክ ውስጥ ኢብራሂም ምግብ ሰርቶ መንገደኛ መጥቶ እየጠራ ነው ቤቱ የሚበላው። ብቻው ምግብ በልቶ አያውቅም። በጣም ከምስኪኖች ጋር ምግብ መብላት አንድ ሰው ካጣ ሳይበላ ሊውል ሊያድር የሚችል ማንነት ያለው ሰው ነው። በጣም የሚያዝን ሰው ነው። እና ወደኋላ ዞር ቢል ልጁ አለ፣ ባለቤቷ አለች እና የሆነ እንደ ሰውኛ ያዝናል ምናምን እሱ እንትን እንዲያደርገው ደግሞ አልፈለገም። አስቀምጧቸው ብቻ ቀጥ ብሎ ጀርባዋን ሰቶ ነው የዞረው እና ይሄደው በአላህ ስብሐነ ወተዓላ ያላት ተስፋ ትልቅ ነበር። እዚያ ምድረ በዳ ላይ ብቻዋን ተጥላ ስትሄድ በአላህ ያላት መተማመን እና ተስፋ የሴትነት ጥንካሬ በጣም ጠንካራ ነበር እና የሴቶች ምሳሌ ተደርጋ ትወሰዳለች ሀጀራ አለይሃ አሰላም። ምክንያቱም ውሃ በሌለበት፣ ምግብ በሌለበት፣ አጋዥ በሌለበት ምድረ በዳ ላይ አራስ ልጇን ይዛ ቁጭ ማለት ይሄ ትልቅ ጥንካሬና ወኔ የሚፈልግ የመለሰችውን ምላሽ እንዴት እንደዚህ ታደርገናለህ? ስድብ፣ ቁጣ አይደለም ለባሏ የመለሰችው። አላህ ነው ወይ ያዘዘህ ነው ያለችው። የመጀመሪያ የተረጋጋ ጥያቄ ነው የጠየቀችው። አዎ አላህ ነው ያዘዘኝ። አላህ ካዘዘህ ሂድ፣ ትእዛዝህን አክብር። ለእኛም አላህ ስብሐነሁ ወተዓላ አለን እንዴት አይነት ትዛዝ፣ ለምን ምን አይነት ነገር ነው፣ ምግብ የት ነው ምን በላው፣ ውሃይት ነው የምንጠጣው ምናምን የሚሉ ተራ ጥያቄዎችን አይደለም የጠየቀችው? ምክንያቱም ሁሉን ነገር ማድረግ የሚችለው ፈጣሪ አላህ ስብሐነሁ ነው። ይሄን ደግሞ የትን ቦታና በየትኛውም ሁኔታ ማድረግ ይችላል ጌታችን። ስለዚህ ሂድ ብላ ለባሏ ጥንካሬና ዘውድ ነው የሆነችው። የሆነ ሰዓት ላይ በጣም አብሮን የሚኖር ሰው፣ በጣም ከጎናችን የነበረ ሰው፣ በጣም ብዙ የህወትን ውጣውረድ አብሮን ያሳለፈ ሰው የሆነ ሰዓት ላይ ፈለግንም አልፈለግንም ከአጠገባችን ይሄድ ይችላል ዘን የዛ ሰዓት ላይ ምንድን ነው ከኛ ጋር አለን የምንለው ማንን ነው ከኔ ጋር አብሮ የህይወትን በጣም ረዥም መንገድ አብሮን የሚጓዘው ማን ነው እዛ ሰዓት ላይ አሁንም ወደ ራሳችን መልሰን ኩዌስችን ስናደርገው እኔ ህይወት ውስጥ ማን ያለው ለምሳሌ አጠገቤ ባለቤቴ ቤተሰቦቼ እናቴ አባቴ እህቶቼ ባይኖሩ ዋትስ ኔክስት ምንድን ነው ህይወት እንዴት ነው የሚቀጥለው ማንን ነው የሚይዘው? ማንን ነው የህይወትን ውጣ ውረድ የምጋፈጠው? ከማን ጋር ነው ብለን ደግሞ ስንጠይቅ የእሷ መልስ አላህ ነበረ። ወተቷም ደረቀ፣ ውሃውም አለቀ፣ ልጁም እሷም ውሃ ተጠሙ። በረሃ ነው፣ ግራ ገባት። እዚያም ሰዎች አገኝ ይሆን ብላ መጀመሪያ ሶፍዋ የምትባል ተራራ ላይ ሄዳ ወጥታ ሰዎችን መመልከት ጀመረች። ምንም ነገር የለም። ወደ ግራ ብትመለከት፣ ወደ ቀኝ ብትመለከት፣ ምንም ያየችው ነገር የለም። ተመለሰች፣ መርዋ ተራራ ላይ ወጣች። አሁንም ተመለሰች፣ ሶፍዋ ላይ ወጣች። በዚህ እየተመላለሰች ከሶፍዋ ኮረብታ መርዋ፣ ከመርዋ ወደ ሶፋ፣ ከሶፋ ወደ መርዋ ሰባት ጊዜ ከተመላለሰች በኋላ መካከል ላይ እንደውም ደልደላው ሜዳ ላይ ስትደርስ ቁልቁለቱን ወርዳ ደልዳላው ሜዳ ላይ ስደርስ ሮጥ እያለች፣ ከዛ በኋላ ደግሞ ትወጣለች፣ መልሳ ትመለሳለች። ደልዳላው ቦታ ላይ ስደርስ በጀበሎቹ ወይም በተራሮቹ መካከል ሮጥ እያለች። በዚህ መሰረት ሰባት ጊዜ ከተመላለሰች በኋላ መጨረሻ ላይ አንዱ ኮረብታ ላይ መርዋ ላይ በደረሰችበት ሰዓት ልጇ አካባቢ ላይ የሆነ እንቅስቃሴ ታያለች። ልጇን ያስቀመጠችበት ቦታ ላይ ማለት ነው። ደንግጣ ስትመለስ የሆነ ምልክት ነገር ታያለች መሬት ላይ ማለት ነው። እንደዚህ በክንፍ የተመታ አይነት ምልክት ታያለች። ተመልሳ ስታይ ውሃ እየፈለቀ ትመለከታለች። ልጁ ከተቀመጠበት ቦታ ላይ ውሃ በምድረ በዳው ላይ ከውስጥ እየመነጨ ትመለከታለች። እና በጣም ደስ ብሏት ዙሚ ዙሚ ዙሚ እያለች መክበብ ጀመረች። ውሃውን እንዳይሄድባት እዛው ሰብሰብ አድርጋ ለልጇ ልታጠጣ ማለት ነው። በዚሁ ነው ዘምዘም የሚለው ቃል የመጣው ይላሉ። ዙሚ ማለት በኬፕት ቋንቋ ወይም ደግሞ በግብፅ ቋንቋ ተሰብሰቢ ተሰብሰቢ ማለት ነው ይላሉ። እና ውሃዋን ተሰብሰቢ ተሰብሰቢ ያለቻት በዚያውም ዘምዘም ውሃ የሚለው ስያሜ ከዚህ ነው የመጣው ይላሉ። እና ዘምዘሙን እራሱ በእጁ ሲቆፍር ነው የወጣው የሚል ዘገባም አለ። ጅብሪል አለህ ሰላምም ነው ያፈለቀው የሚልም ታሪክ አለ። ሄዶ ሄዶ ቦታው ላይ እስማኤል የነበረበት ቦታ ላይ ዘምዘም ፈለቀላት ማለት ነው። ውሃውን ስታገኝ እሷ ደግሞ አላህ የፈለገው ፕላን ያደረገው የሆነ ሶሳይቲ ቢውልድ ይደረጋል ማለት ነው። እዛ ቦታ ላይ መላኢካው መጥቶ ያበስራታል ማለት ነው። ልጅሽ እስማኤል እንደ አይነት ነብይ ነው። ለአንቺና ለልጆችሽ አላህ ስብሃነወተዓላ መልካምን ነገር አስቧል። እዚህም ላይ ባለቤትሽ ኢብራሂምና እስማኤል የሚገነቡት የአላህ ስብሃነወተዓላ ቤት ነው የሚሆነው ብሎ በመልካም ነገር ሁሉ አብስሯት መላኢካው ተመለሰ ማለት ነው። እንግዲህ የዘምዘም ውሃ ካስያ የውሃነት ብቻ ሳይሆን የምግብነትም ሚናለው ይላሉ እና ዘምዘም ውሃን እየጠጡ ለረጅም ጊዜ መቆየት ይቻላል። ኒውትሪሽናል ቫሊዩ በጣም ሀይ ስለሆነ ብዙ ሚኔራሎችና ኒውትሪንቶች ስላሉት ውስጡ ላይ እንደ ምግብነትም ያገለግላል ዘምዘም ማለት ነው እና ይህን ዘምዘም ውሃ እየጠጣች ለእሷም ለልጇም የተወሰኑ ቀናቶች መቆየት ጀመረች ማለት ነው። እሷ በዚህ ቦታ ተቀምጣ ከልጇ ጋር ባለችበት ሰዓት ጁርሁም የሚባሉ ጎሳዎች ከየመን ተነስተው ወደ ሻም ንግድ ይሄዳሉ። የሲራራ ነጋዴዎች ናቸው። አንድ ቀቢላ ናቸው፣ ወይም ደግሞ አንድ ጎሳ ናቸው። በጎሳ መሪያቸው አማካኝነት ከየመን ተነስተው ወደ ሻም ይንቀሳቀሳሉ። እየተንቀሳቀሱ ባሉበት ሰዓት የሆነ ቦታ ላይ መካ አካባቢ ላይ የሆነ ቦታ ላይ ያርፋሉ፣ ከጉዟቸው ማለት ነው። ባረፉበት ሰዓት በርቀት በራሪዎች በሰማይ ላይ ሲሽከረከሩና ሲዞሩ ይመለከታሉ። ይህ ነገር በበረሃው ላይ በዚህ መልኩ አሞራዎች ወይም ደግሞ በራሪዎች የሚሽከረከሩት ውሃ ያለበት አካባቢ ነው። ስለዚህ በዚህ ርቀት በምንመለከተው ቦታ ላይ የሆነ ውሃ ፈልቋል ማለት ነው የሚል እንትን ይወስዳሉ። ከዚያም በኋላ መልእክተኛ ይልኩና እስኪ ምን እንዳለ ተመልክታችሁ ነው ይሏቸዋል። ሲሄዱ አንዲት እናት ከህፃን ልጅ ጋር እያጠባች አካባቢዋ ላይ ደግሞ ውሃ ፈልቆ ይመለከታሉ። ማለት የጎሳው መሪ ሂዶ ለእስማኤል እናት ወይም ሀጀራ ጥያቄ ያቀርብላታል። እኛ ከዚህ ከዚህ ቦታ የመጣን የጆርሁም ጎሳዎች ነን። አካባቢ ላይ አካባቢሽ ላይ ማረፍ እንችላለን ወይ ብለው ጥያቄ ያቀርቡላታል። ሀጀራም አለይሃ ሰላም ፍቃድ ትሰጣቸዋለች። ችግር የለውም መታችሁ እዚህ አካባቢ ላይ ኑሯችሁን መመስረትና መኖር ትችላላችሁ፣ ግን በውሃው ላይ ምንም አይነት መብት የላችሁ የሚለውን ነገር አስረድታ መጀመሪያ ቃል ትይዛለች። አዎ በውሃሽ ላይ ምንም አይነት መብት አይኖረንም ነው ውሃም ደግሞ ከሰጠሽን ባንቺ ሸርጥ ወይም ባንች መስፈርት ውሃው ልንጠቀም እንችላለን ብለው ወደ ሀጀራ አለይሂ ሰላም ዘንድ ተሰብስበው ጓዛቸውንም ይዘው እዚያ አካባቢ ላይ ጁርሁሞች ሰፈሩ ማለት ነው። አላህ ግርማ ሞገስ ስለሰጣት ነው እኮ አለለ ሄደው ያስፈቀዷት። እሷ እንጂ እንትን አንዲት አንዲት እንስት ናት ሴት ልጅ ይዛለች የሆነ ነገር አድርጓት እኮ አጥቅጠዋት ዞር ላይ ደዛ ሂጅ ምናምን ብለው እኮ ቦታውን መቆጣጠር ይችላሉ። ግን አላህ ግርማ ሞገሱን ሰጣት፣ የሆነ እንድትፈራ እንድትከበር ደግሞ ስላደረጋት ነው። መጥቶ ያስፈቀዷት። ለብቻችን አይደለም ግን ተፈጠር ነው፣ ጎረቤት ያስፈልገዋል፣ ሰው ያስፈልገዋል። ቅድም እንዳልነው ግለሰቦች ራሳቸውን አንጸው ቤተሰባቸውን ያንፃሉ። ከዛ ደግሞ ሶሳይቲውን ደግሞ ቢልድ ያደርጋሉ ያንጻሉ። እንደ እስልምና ሰዎች እነዚህን መርሃላዎች እነዚህን ስቴፖች ማለፍ አለባቸው። ለራሳቸው ትክክለኛ ያልሆኑ ሰዎች ሶሳይቲውን ያንፃሉ ማህበረሰብን ያንፃሉ ተብሎ አይጠበቅም። ሀጀር፣ እስማኤል እና ደግሞ ሄብሩ ቋንቋ ተናጋሪዎች ናቸው። እዚህ ቦታ መተው የባህል ልውውጥ ቋንቋ የነዛን ካልቸር መውሰድ የእሷን ካልቸር ደግሞ ለነሱ መስጠት ሄዶ ሄዶ መኗኗር የሚለው ነገር መጣ ማለት ነው። እስማኤል አለይሂ ሰላም ከነሱ ጋር ማደግ መጫወት ምናምን ጀመረ። ከፍ ሲልም ከነሱ ውስጥ አንዷን ሴት ነው አግብተው እዛው ህይወት የሚቀጠለው ማለት ነው። ጥበበኛ ነበረች። በጣም ታጋሽ ነች። ይህን ሁሉ መከራና ችግር በትዕግስት አልፋ ለድል የበቃች እንስት ነች እና ሀጀራ በጣም ብዙ ትምህርት የሚወሰድባት የታሪክ አስኳል ነች። እዚህ ላይ እንግዲህ የሀጀራን ፈጣንነትና ስትራቴጂስትነት የምናይበት ነው። ሲመጡ ቀጥታ ችግር የለውም እንደው የሚያጫውተኝ የሚያወራኝ አጥቼ ነበር፣ ኑ ተቀመጡ አላለቻቸው። በአላህ ሱብሃነሁ ወተዓላ የቂኗ ሰፊ ስለሆነ እንቢ ካሉም እንቢ ይበሉ እንጂ ውሃውን ላትጠቀሙ የውሃው መብት ለእኔ ነው አለች ሀጀራ አለይሃ ሰላም። አሁን ድረስ የሀጀራ አለይሃ ሰላም ፋናና ቅሪት የዘምዘምን ውሃ የሚቆጣጠሩት ሰዎች የእሷ ዘሮች የሆኑ ሰዎች ናቸው። ለክፍለ ዘመናት ቀጥለው የመጡት ከእስማኤል ጀምሮ እስከ ቅርብ ጊዜ ድረስ ኃላፊነት የሚወስዱት ከዘምዘም ውሃ የሚጠቀሙት የዘምዘም ውሃ የበላይ ጠባቂዎች የእሷ ዘሮች ናቸው። ከሐጅ ሩክኖች መካከል ሳይ በይነሶፋ ሶፋ ወልመርዋ ሰባት ጊዜ በሶፋና በመርዋ መመላለስ ረባዳው ቦታ ላይ ሲሆን በሩጫ ያንኑ የሀጀራን አለይሃ ሰላም ፋና ተከትሎ ሐጀኛው በየአመቱ ሲሄድ ሙዕተሚሩ በየጊዜው ሲሄድ ይሄንን እንዳያደርግ አላ ስብን ላ ሱነተልከውን አድርጎ እስከየመልከያማ አስቀምጥ ይሄ የእሷን የን የእሷን ኢማን አላ ስን ወላ ተመልክቶ ለዚህ ታላቅ ደረጃና ክብር አላ ስብን ወታላ አበቃት ማለት ነ በቃ ኢባዳ ነው አምልኮ ነው ላርገው ብሎ ሲል አንድ ሰው እና የእውነት እንጆ እያደረገ የዛ ዘመኑን እያስታወሰ ሃጀር እንዴት ነበር ልጇን አስቀምጣ ስትሮጥ የነበረው ብ ክስተቱን በጣም እያስታወሰ ለሚያደርግ ሰው በጣም የሚገርም ጥንካሬ የሚገርም ጽናት የነበራት ሴት ናት። ምናልባት ለአራት ለአምስት ቀን ምግብ አልቀመሰችም። ምናልባት ሳምንት አስራ አምስት ቀን ሊሆን ይችላል፣ አናቅም። ሂስትሪው ላይ ይሄ ቀን የተባለ ቀን ስላልተቀመጠ አናቅም። ለረዥም ጊዜያት ኢቨን ቴምርና ውሃ በልቶ ራሱ ያንን ቦታ ምግብ ለልጇ ፍለጋ መውጣት መውረድ፣ መውጣት መውረድ፣ እንዴት በጣም ትዕግስትን ጽናትን የሚጠይቅ ነገር ነው ያውም ሴት ሆና ማለት ነው። ለመጀመሪያ ጊዜ ኦምራ ሲሄድ እኔን ትዝ ይለኛል፣ ረመዳን ላይ ነበር። ረመዳን ላይ ተራዊህ ይሰገዳል፣ ተሐጁድ ይሰገዳል። ብቻ ሰፋና መርዋ ላይ ስሮጥ የነበረኝ ስሜት የእውነት ሀጀር የነበራትን ስሜት፣ ድካሟን፣ ልፋቷን ኢንጆይ እንዳደርገው አድርጎኛል። በተለይ ልጆች ይዘው ጠዋፍ ሲያረጉ ጠዋፍ ማድረግ በጣም ረዥም ነው፣ በጣም ረዥም ነው። የሚደረጉ ዱዓዎች አሉ ከሰፋ ወደ መርዋ ሲሮጥ የእውነት በተለይ ምልክት አለ። ሄዳችሁ የምታቁ ሰዎች እሷ እንድትሮጥ ሮጣበታለች የተባለበት ቦታ ላይ ምልክት አለ። ከሰፋ መርዋ ላይ የሆነ ቦታ ላይ ትሄዱና መሀል ላይ የሚሮጥበት ቦታ አለና እሱ ላይ ሶምሶማ እያረጋችሁ ነው የምትሮጡት። ሄዳችሁ የምታቁ ሰዎች ታቁታላችሁና፣ እንዴት ነው መሀል ላይ እየሮጠች መሀል ላይ እየተራመደች እዛ በረሃ ውስጥ አሁን ላይ ከላይ ጥላ አለ ቬንቲሌተር አለ ቅድም ዘርኳቸው በጣም የተመቻቸ ኤንቫይሮንመንት ነው እና ድካማን የእውነት ነበር ፊል ያደረግኩት የእውነት ትዕግስት የሚጠይቅ ነገር ጽናት የሚጠይቅ አቅም የሚጠይቅ ነገር በእርግጠኝነት ምግብ በአግባቡ በልቶ የሆነ እንትን አድርጎ ማሄድ ሰው በጣም ነው እንትን የሚያደርገው ግን ለእሷ እነዛን ቀናቶች በቴምርና በውሃ ቆይታ እንዴት ነው የቻለችው ይህንን እንዴት ነው የሮጠችው ጉልበት እዚህ ጋር አካባቢ ያማል ደጋግማችሁ እያደረጋችሁ ስትሄዱ ነው ኢንጆይ የምታረጉት። ቦታም በጣም እኔ አሁን በየአመቱ ሲሄድ ንፍቅ ብሎኝ ነው የሚሄደው። የገባህኝ ቀን ነው እንትን ማረገው ማለት ለእረፍት ራሱ ለራሴ ጊዜ አልሰጥም። በጣም የናፍቀኝ ቦታ ነው። ድካሙን ራሱ ኢንጆይ ታደርጉታላችሁ። ያለን ግንኙነት ጥሩ ቢሆንም አንዳንድ ጊዜ ከሰማይ ላይ ነገራቶች ተአምር ሆኖ አይወርድም። የሰው ልጅ መልፋት፣ መጣር፣ መኮትኮት ምድርን ማስተካከል። አላህ ስብሃነው ተዓላ ከሊፋ አድርጎ የሰውን ልጅ ምድር ላይ ምትክ አድርጎ የሰውን ልጅ የፈጠረው ምድርን እንዲያለማ ነው ምድርን ለሰው የሰው ልጆች ኮምፈርተብል እንዲያደርግ እንጂ የሰው ልጆች የሚሰቃዩበት፣ የሚንገላቱበት፣ የሚጠፉበት ለማድረግ አይደለም። ሰዎች ሰበብ ማድረስ አለባቸው። ያኛው ትልቅ አምልኮ ነው። እሷ አይፈጸመች ያለችው በረሃ ላይ ተቀምጣ የአምላኳን ትእዛዝ መፈጸሙ አምልኮ እኮ ነው። ግን ለአንተ ብዬ ነው በረሃ ላይ የተቀመጥኩትና የሆነ ተአምር ፍጠርልኝ ብላ ደግሞ አልተቀመጠችም እኮ። ሰዎች የቀን አጠረቀም ናቸው። አንድ ቀን፣ ሁለት ቀን፣ ሳምንት፣ ወር፣ አመት እያልኩ እኔ ሀያአመት ሀያ አራት ዓመት ምናምን የምንላቸው የቀን አጠርቅም ናቸው እና በነዛ ሁላ ትዕግስት ጽናት ከአላህ ጋር የነበራት ደግሞ መመካት ትልቅ ሰው ያደርጋል አይደል ውጣ ውረድ ፈተና ህይወት ፈትና ነው የምታስተምረው ትምህርት ደግሞ ተምረህ ነው የምትፈተነው ህይወት ደግሞ ትፈትነና ነው የምታስተምረው ሰርቷታል ሀጀራን ሰርቷታል ትልቅ ሰው ያደርጋል እስማኤልን አሳድጋለች። ትልቅ ልጅ ሆኗል። ኢብራሂም አለይሂ ሰላም ሲመለሱ አድጓል፣ ትልቅ ልጅ ሆኗል ምናምን ሲ ከልጆች ጋር ትልቅ ሆኖ ሲጫወት ምናምን ነው የመጡት። ሲመጡም ሌላ ትእዛዝ ነው ደግሞ ይዘው የመጡት። እስማኤልን ጠሩትና ፊዳ እንዳደርጋ አላህ አዞኛል ሲላቸው እስማኤል ምንም ግራቀኝ አላለ። ጌታህ ያዘዘህን ፈጽም፣ እንደዚህ ብቻ ነው ያለው እስማኤል። በስነ ምግባር አንጻ ስላሳደገችው ነው። አላህን መታዘዝ የሚባለን እንትን ትልቅ የሆነ ሀሳብ አላህን መታዘዝ የሚባለን ትልቅ እምነት ኢማን አሲዛውን ያሳደገችው ማለት አፈቷል ማለት ነው። ቢያንስ እድሜውን እንትን ባናደረገው እንኳን አፈቷል፣ አላህን መታዘዝ ምን እንደሆነ ይረዳል ማለት ነው። ከዛ ይዞ ተጣረፋ ተራራ ላይ አሁን ከሐጅ ትልቅ ተግባራቶች ውስጥ አልሐጅ ዓረፋ ለፍረሰ ሰለላሁ ዐለይሂ ወሰለም ሐጅ ማለት ዓረፋ ነው። ለፍረሰ ሰለላሁ ዐለይሂ ወሰለም ሐጅ ማለት የሐጅ ተግባራት ብዙ አርካኖች፣ ብዙ ምሰሶዎች አሉት፣ ዋነኛው ግን ዓረፋ ነው። በጀርባይ ከም አስተኝተ ከምታርደኝ በሆድ ያስተኛኝና እረደኝ። ምክንያቱም እያየኸኝ እንድትረበሽ አይ ስለማልፈልግ ነው። ይረብሻል፣ ስሜትም የሚኮረኩር ነው። የልጁም የኢስማኤልም ንግግር በጣም

የከብቱ ጸጉር ልክ በእያንዳንዱ ሰውየው ባረደው ልክ ነው፣ ምንዳ የሚያገኘው አጅር የሚያገኘው። ይህ ሁሉ የሀጀር አለይ ሰላም ትሩፋት ነው። የእሷ አስተዳደግ የእሷ ተርቢያ ነው። ልጇን በአግባቡ ጠንካራ እንዲሆን እና የትም ቦታ ብሄር ተፈላጊ እንዲሆን አድርጋ እስማኤልን አለይ ሰላም ስላሳደገችው ጠንካራና ተወዳጅ ልጅ ሆነ ማለት ነው። ልጅ በዛ ልክ እንዴት ለፈጣሪ ታዛዥ የሚሆንበት ድረስ እንዴት ነው የሚሆነው? በምን አይነት አስተዳደግ ውስጥ ብታሳድገው ነው? እንዴት ብታንፀው ነው? እንዴት ከጌታው ጋር እንዲተዋወቅ ብታደርገው ነው? ቤተሰብ ውስጥ የምናየው አንድ ቤተሰብ አንድ ፋሚሊ ውስጥ በሚስት ለባሏ ያላትን ታዛዥነት ጣዓ ማለት ነው። እንዲያርጊ ሲላት አደረገች። የሆነ ምንድን ነው ግትር የራስን ፍላጎት ብቻ ይሄ ትክክል አይደለም፣ ይሄ እንደዚህ ነው ምናምን። አጢፋው እኮ አላት፣ እዝነት እኮ አላት። የእናትነት እ እዝነት እኮ ያደረጋትን አይተናል። ሩጠች፣ ወረደች፣ ወጣች። ግን ባለቤትን መታዘዝ ባለቤት ደግሞ የቤት ምሰሶ ነው ልጅ ደግሞ እናቱን ይታዘዛል። እናት ባለቤቷን ታዘዛለች። ይሄ ቦንድ በጣም የጠነከረ ሲሆን ፋሚሊ ውስጥ ያለው ሪሌሽን በጣም የጠነከረ ሲሆን፣ ከአላህ ጋር ያለ ግንኙነት ከፈጣሪ ጋር ያለ ግንኙነት እንደ ቤተሰብ እንደ ቤተሰብ ምርጥ ሲሆን በጣም ጥሩ ሲሆን፣ ከብዙ መከራ ከብዙ ውጣ ውረድ እንደ ማህበረሰብ ከምንፈተንባቸው ብዙ ፈተናዎች የሚታደገን ነገር እሱ ነው። የሆነ ፋሚሊ የሆነ ስታተስ ላይ መድረሳችን የሆነ ምናምን ቦታ ላይ መድረሳችን አይደለም። እናት ናት ቤትን የምትሰራው። እናት ናት ሄዶ ሄዶ ልጆችን የምታንጸው ልጆችን በተርቢያ የምታሳድገው እናት ናት። ስንኖር ከሰዎች ጋር ሀጀር ጥሩ ጎረቤት መሆኗንም እናያለን። እሷ ሼር ባታረጋቸው ይሄ ውሃ እንዲፈቅልኝ ስንት ነገር ስንቴ፣ ተሯሩጬ፣ ስንቴ እንደዚህ ሆኝም አላለችም። ወደ ራሳችን አንዳንድ ጊዜ ስንመለስ በጣም ደክመንበታል። በጣም ለፍተንበታል። ቫሊዩ ለእኔ ይሄ በጣም ቫሊዩ አለው፣ ዋጋ አለው የምንለው ነገር በቀላሉ ሼራ አናደርግም። እሷ ያስፈልጋል። ህይወታችን ውስጥ ሰዎች ያስፈልጉናል። ሰዎች በሰዎች ነው የሚሞላሉት። ሰዎች ከሰዎች ጋር ስንኖር ነው የምንሞላለው። በቃ የእሷ ታሪክ በጣም ተች ነው የሚያደርገኝ። ሶስተኛ ልጅን ሀጀር ነው ያልኳት፣ ስሟ ሀጀር ነው የሶስተኛ ልጅ መልኳ ሁኔታዋ ምናምን ሀጀራን ትመስለኛለች። የሆነ በፈገግታ ውስጥ ብዙ ነገር ታልፋለች። ትንሽዬ ልጅ ናት፣ ግን ነች ጠይም ነገር ናት። ሀጀራን ትመስለኛለች። ገና ልክ እንትን እንዳልኳት ነው ሀጀራ ናት ያልኩት እና ሀጀር ነው ስሟ። እብራሂም ዓለይሂ ሰላም እንግዲህ ሁለት ሶስት አራት ዚያራዎችን አድርጓል በመካከል እየመጣ የልጁን ሁኔታ የሃጀራን ሁኔታና አካባቢው ላይ የተፈጠረውን ሁኔታ እየተመለከተ አላህ ባስቀመጠው መልኩ ማስቀመጥ ያለበትን አደራ አስቀምጦ ይመለሳል። በዚህ መልኩ ረጅም ጊዜ ከኖሩ በኋላ መጨረሻም እብራሂም ዓለይሂ ሰላም ከእስማኤል ከልጅህ ጋር ሆነ፣ ቤትን ገንባ ወይም በይተላህ ልሐራምን ወይም ከዕባን ገንባ የሚል ትእዛዝ ሲመጣላቸው ደግሞ ሙሉ በሙሉ ተመልሰው መጥተው ከዕባን ከልጃቸው ጋር ሆነው ገነቦ። ሐጅ እና ዑምራ ስንሄድ ከዕባን እናያለን። ከዕባን ስናየው ልባችን እንዴት እንደሚደነግጥ ቦታው ላይ ስን የሄድን ሰዎች በጣም በደንብ ነው የምናውቀው ከግርማ ሞገሱ ከቦታው ከሰላማዊነቱ። ወመን ደኸለሁ ካነ አሚና አላህ ስብሐነ ተዓላ እዛ የገባ ሰው አሚን ነው አማን ነው ሰላም ነው ያለው ሐራምን ነው ከዕባን ነው እሷ የነበረችበት ኤሪያ ነው። ኢብራሂም አለይህ ሰላም ባለቤታቸውን ልጃቸውን ይዘው ሄደው ብዩል ያደረጉበት ቦታ ነው። ከዕባ ማለት መስጂዱ ማለት ነው። ምድር ላይ ለመጀመሪያ ጊዜ የታነፀው ከዕባ ነው፣ ቦታው ነው። መጨረሻም አላህ ስብሃነሁ ወተዓላ ጽናቷን አይቶ ትዕግስትን አይቶ እስከ የውመል ቂያማ ድረስ እስከ ትንሣኤ ቀን ድረስ የሚታወስ ዚክራ እዛ አካባቢ ላይ የሄደ ሙዕተሚር በሙሉ ስለ ሀጀራ አለይሃ ሰላም ሳያነሳ ስለ ኢስማኤል አለይሂ ሰላም ሳያነሳ ስለ ልጇ፣ ስለ ኢብራሂም አለይሂ ሰላም ስለ ባለቤቷ ሳያነሳ አይመለስምና የሃጀር አለይሂ ሰላም ታላቅነትና የሃጀር አለይሂ ሰላም ጽናት ጎልቶ የሚወጣበት ታሪክ ነው።